ምንም አይነት ጸሎት እንኳን ባትችሉ፣ አንድ ጸሎት ልንገራችሁ። ሁል ጊዜ ጠዋት ስትነቁ፣ ምሕረትህና ሞገስህ በላይ ላይ ይሁን በሉ። እስራኤል በጣም ተጨነቁ። አንድ ንጉሥ እያስጨነቃቸው፣ እየደበደባቸው ብዙ ነገር እያደረገ ነው። እጅግ በጣም ብዙ ነገር፣ እጅግ በጣም ብዙ ነገር። እግዚአብሔር ዝም ማለት አልቻለም። ራራላቸው። ጣልቃ ገባ። ንጉሥን ከወንበሩ አስነሳው። ሞት ስል እናንተ የምታውቁት ሞት ብቻ አይደለም። ፋይናንሻል ነገር መሞት፣ ይሄ መቃብር ውስጥ መግባት ብቻ አይደለም። በፋይናንሻል ነገራችሁና በሞት መካከል ያለ ቀጠሮ፣ በእናንተ ቤተሰብና በሞት መካከል ያለ ቀጠሮ፣ በእናንተና በውጭ ፕሮሰሳችሁ መካከል ያለ የትኛውም የሞት ቀጠሮ ስለዚህ ወንድማችን ወለታል፣ ስሙ ተሻለ ይባላል፣ የመጣው ከገጨኔ ነው። የሆነለትም እንዲህ ነው። ይህ ወንድማችን አስራ ስምንት ዓመት ሙሉ የተያዘበት መሬት ነበር። አንተ በጊዜው በእጆቻችሁ የያዛችሁትን ውሃ ከፍ አድርጉ ብለ ለመሬት ጉዳይ ብቻ ትጠቀማላችኋል። ያንን ስታውጅ በእምነት አሜን ብላ ለባለቤቷ ሰጠችው ያንን ውሃ። ከልጅነቷ ጀምሮ አባቷን አይታ አታውቅም። እዚህ ሲጸልይ ላይ አሜን፣ ዛሬ አባቴን አገኘዋለሁ አለች። ማታ ያጎቷለች ደውሎ ከአባቷ ጋር አገናኛት።

ራድቶላችኋል ማለት ግዴታ አንድ ነገር ያደርግላችኋል። ግዴታ አንድ ነገር ያደርግላል።

ይህ ልብህን አምሮህ ብቻ አንጀትህም ጭምር ተነክተዋል። ዝም ብለህ እያየህ ማለፋት ይችላል። የሆነ ነገር አድርገህ ነው እምታልፈው። የናዝሬቱ ኢየሱስ ይራራላቸው። እንደዚያ ነው። እራራላቸው አለና መንገድ እየመራ ከተማ አስገባቸው አይልም፣ ፈወሳቸው ነው የሚለው ፈወሳቸው፣ ፈወሳቸው። ዛሬ ይራራላችኋል፣ ይፈውሳችኋል። ዛሬ ይራራላችኋል፣ ነጻ ያወጣችኋል። ዛሬ ይራራላችኋል፣ ህይወታችሁን ይቀይረዋል። ዛሬ ይራራላችኋል፣ ነጻ ያወጣችኋል። ዛሬ ይራራላችኋል፣ በሮቻችሁን ይከፍተዋል። ዛሬ ይራራላችኋል፣ ስልካችሁ በደውል ይጨናነቃል። ዛሬ ይራራላችኋል፣ ያስጨነቋችሁ ምግብ ይሆኑላችኋል። ዛሬ ይራሯአሏችኋል። አስቡት፣ ኢማን አንድ አቅም የሌለው ሰው ሰው እዚህ ጋር ተቀምጦ አንድ ጉልበተኛ የሆነ ሰው ሰው እዚህ ጋር ሆኖ ሁለቱ ይጣሉ ነው። ጉልበተኛ የሆነው ሰው በጣም የደበደበው በጣም እየደበደበ እናንተ አልተነካችሁም። ስታዩት ግን ለሚደበደበው ሕፃን አዘናችሁ ክስም እንደምታደርጉት ጣልቃ ነው የምትገቡት፣ ጣልቃ ነው የምትገቡት። ምን ሕፃኑ ነክቷቸዋል? በጣም እስራኤል በጣም ተጨነቁ። አንድ ንጉስ እያስጨነቃቸው እየደበደባቸውን ብዙ ነገር እያደረገ ነው። እጅግ በጣም ብዙ ብዙ ነገር ነገር በጣም ብዙ ነገር እግዚአብሔር ዝም ማለት አልቻለም። ራራላቸው። ጣልቃ ገባ። ንጉሡን ከወንበሩ አስነሳው። ንጉሡን ከወንበሩ አስነሳው። በበሽታ እየተሰቃያችሁ ነው። በእናንተና በበሽታችሁ መሃል ጣልቃ ይገባል። በፋይናንስ የተጨነቃችሁ ነው። በእናንተና በፋይናንሻል ችግራችሁ መካከል ጣልቃ ይገባል። ዛሬ ወደዚህ ስመጣ መንፈስ ቅዱስ የነገረኝ ነገር አለ። ከሞት ጋር ያሉ ቀጠሮዎች እንዲሰርዙ ያሞ

ይህ መቃብር ውስጥ መግባት ብቻ አይደለም። በፋይናንሻል ነገራችሁ እና በሞት መካከል ያለ ቀጠሮ፣ በእናንተ ቤተሰብ እና በሞት መካከል ያለ ቀጠሮ፣ በእናንተ እና በውጭ ፕሮሰሳችሁ መካከል ያለ የሞት ቀጠሮ፣ የትኛውም የሞት ቀጠሮ ዛሬ ይሰረዝ፣ ጸልያለሁ።

ነገ ወዲያ አላልኩም፣ ዛሬ ይሰረዛል። አባቴ አስደናቂ ምስክርነት። ለዚህ ወንድማችን ስሙ ተሻለ ይባላል። የመጣው ከገጨኔ ነው። የሆነለትም እንዲህ ነው። ይህ ወንድማችን 18 ዓመት ሙሉ የተያዘበት መሬት ነበር። 18 ዓመት ሙሉ ይህ መሬት የሚገባው ነው፣ የቤተሰብ ውርስ ነው። ከለከሉት 18 ዓመት ሙሉ እና ይህ ወንድማችን ተጨንቆ ለባለቤቱ ያንማክራታል ይናገራታል ስለ መሬቱ ጉዳይ 2016 ሰኔ ወር ላይ ባለቤቱ ወደዚህ ትመጣለች ከልጅዋ ጋር ትመጣና አንተ በጊዜው በእጆቻቸው የያዛችሁትን ውሃ ከፍ አድርጉ ብለህ ለመሬት ጉዳይ ብቻ ትጠቀማላችኋል ያንን ስታውጅ በእምነት አሜን ብላ ለባለቤቷ ሰጠችው ያንን ውሃ ከ18 ዓመት በኋላ የተዘጋው የተያዘበትን መሬት ሄዶ አፍስሶ

የሚራክል አምላክ ኢየሱስ ክርስቶስ እኔ ክርስቲያን ነበርኩኝ፣ ኦርቶዶክስ ነበርኩ። ኮንትራተር ነኝ፣ ሰብ ኮንትራተር ነኝ። እሰራለሁ፣ ለጫት ነው፣ እሰራለሁ፣ ለጠጅ ነው። ምንም በረከት ጠብ አይልልኝም። ሰርቼ ሰርቼ ባዶ ነኝ። እግዚአብሔር አምላክ ለወጠኝ፣ ክርስቲያን እንጥ ሆንኩኝ። እኔ የተጠመቅኩት ገና ነው። ከዛ አንድ ወንድ ልጅ አለኝ፣ እዚህ ጋር ቁጭ ብሏል። ሚራክል ጋ ካልወሰድኩት ብሎ ይዞኝ መጣ። የት ካሉት ሰርኩኝ ሚራክል ቸርች ወስደ ያለው ሚራክል ቸርች፣ እንደ ድሮ ኮንትራክተር ትሆናለህ፣ ከመጠጥ እንደዚህ ያለ ይዞ ይመጣል ልጅ ነው። የሚበልጥ የጌታ ሀይል ሲገለጥ እና ያለግና የክብሩን ደመና እሱ ድጋሚ ሰብ ኮንትራክተር ትሆናለህ። ጫት ታቆማለህ። ሚራክል ጋር ወስድሃለሁ አለ። ምንድን ነው ያልኩህ? ለአባትህ ኮንትራክተር ትሆናለህ። በፊት የጠፋብህ ስራ ትሰራለህ። ከሱ ስም ትላቀቃለህ አልኩት። ከዚያ የተወሰድከው ሲመጣን ልጆችን እየ ሰብስቤ አራት ልጆች ያሉኝ እግዚአብሔር ይመስገን እዛ ጋር ተቀመጥኩኝ። መጀመሪያ መጣ በሁለተኛ ዙር ስመጣ እነሱ ከኋላ ኋላ እየመጡ እኔ በሰራተኛ ከፍዬ ጠዋት ከእነሱ ነው የምበደረው። ባዶ ነው እጄ፣ ምንም ነገር የለም። በሁለተኛ ዙር መጥቼ እዛ ጋር ሲቀመጥ እነሱ ከኋላ ኋላ እየመጡ ዘጠኝ ሺ አራት መቶ ሰባ ብር እጄ ላይ ቆጠርኩት። ያን የድሮ ምርኮዬ እዚህ ቤት ከረገጥኩኝ ኋላ ተመልሶልኛል። እግዚአብሔር ይመስገን አክብሩልኝ። ከዛ ሰኔ ወር ላይ እሱና ባለቤቴ መጥቶ የእናንተ የሆነ ነገር መሬት ሆነ ውዞታ ሆነ በዚህ ውሃ ጸልይ ያለው፣ ከዛሬ ጀምሮ በዚህ ውሃ ወስታችሁ አፍስሱበት፣ የእናንተ ነገር ይሆናል ብለህ አንተ የእግዚአብሔር ሰው አዋጅ ስታወጣ ሁለቱም ይዞ ሄዱ። ሰጡኝ። ሰጥቶኝ 18 ዓመት ነው የእንጀራ እናቴ አልሰጠው መሬት አይሰጠውም። ገመድ ተጥሎ ቤት እንሰት ይሰጠው እንጂ አለች ከነዚህ ከመጨቃጨቅ ብዬ 18 ዓመት ትቼ ሄድኩኝ ከዚህ ይሄዋ የሚራክን አምላክ ቀድመኝ ገባ ኢየሱስ ቀድመኝ ገባ ብዬ ሄድ ገባ ሰኔ 12 ላይ ገባሁት ጠዋት ሄድኩኝና ጸሎት አድርጌው ውሃውን አፈሰስኩት ቁርስ እየበላን አባቴና ና ቁጭ ብለን አባቴ ያልኩት አቤት አለ እንዴ እኔ ራስ ወገኖች እየሰደቡኝ ነው መግቢያ ቢስ ብሎኝ የዛሬ 18 ዓመት የሰጠሁን መሬት ስጠኝ ያልኩ መሬት አሁን አስገብር አስገብራለሁ አሁን ባርዛፍ ተክላለሁ ልጅኔ ከሆንኩኝ መሬቴን ስጠኝ አልኩት እሺ፣ ምን ችግር አለ? የእኛ ነው ከሚባል የኔ ነው ማለት ይቻላል። ገብተህ ትከላለኝ። ተክዬ መጣሁ። ክብር፣ ክብር ለዚህ ቤት፣ ክብር ለኢየሱስ ይሁን። ጫቱ ጫቱሳ ቀረ የለም? አሁን ጫት የሚቅምስ እባብ ነው የሚመስለኝ። ስንት ዓመት ቅመሃል ጫት? አስራ ሰባት ዓመት ቅሜ። አሁን ከመሬቱ እኩል ማለት ነው አንድ አስራ ሰባት ዓመት ጫጥቅማል። አሁን ሰ አሁን ሰላም ነው። ከዚህ በኋላ ምርኮ እንዲመለስ ጸልያለሁ። በብዙ ጥፍ የእግዚአብሔር እጅ እንዲረዳህ ጸልይኩኝ። ጨለማ ተባሯል። ተባረክ። በምስክርነት እንገናኛለን። በሌላ ምስክርነት፣ አባቴ ለዚህ ወንድም እጅግ በጣም የሚደንቅ ተአምራት ነው የሆነለት። በቴሌቪዥን ዲፕሎማቲክ ሰርቪስ ፕሮግራምን መካፈል ያልቻላችሁ ሰዎች ባላችሁበት ስፍራ ሆናችሁ ዘራችሁን ዝሩ፣ እኔ ይጸልላችኋለሁ፣ ትልና በትቢት ስትል ይሄ ወንድም ይሰማ ነበር። እዚህ ቤተ ክርስቲያን ይመጣና ሁለት ጊዜ አንዳንድ ሺህ ብር ዘር ይዘራል። እሁድ ዕለት ነው የመጣው። ይህንን ዘር ከዘራ በኋላ ወደ ቤቱ ሲሄድ በህልሙ ትመጣለህ እና ጣልቃ ገብቻለሁ እኔ በአንተ ጉዳይ ስለዚህ ከዚህ በኋላ አትጨነቅ ትለዋለህ በህልሙ እጅግ በጣም የሚደንቅ ነው ይሄ ወንድም 52000 ብር እዳ ነበረበት 52000 ብር እዳ ነበረበት እውድለት ነበር እዚህ የመጣው ሰኞ ቤቱ ዋለ ከዛ ማክሰኞ ሁለተኛው ቀን ላይ ከባይ እዳው ያለበት ሰው እዳውን አባቴ ይሄ ይሄ ብቻ አይደለም እሚደንቀው እዳውን ተወለድ ይሄ ብቻ አይደለም። ይሄ የሆነው ማክሰኞ ነው እሮብና አሙስ እጣ ቆርጦ ነበረ እሮብም ደረሰው አሙስም ደረሰው በሁለቱ ቀን ውስጥ መቶ አምስት ሺህ ብር በቲቪ ዲፕሎማቲክ ሰርቪሱን መምጣት ያልቻላቸው ሰዎች ዘርዝሩ ሲባል ዘራ እሑድ መጣ እሺ ሁለት ተመን እዚህ ቻርጅ ጀመርኩት አዎ ዛብር ምስክሬን ሲወጣ ራሱ መኪና ሳላስነሳ በፊት እኮ ሚራክል አምላክ አጥቀደም ነው የሚለው አዎ እዛ ሁሉ ነገር ይስተካከላል ብዙ ሰዎች ሲገላበጥ እኔ አልገላበጥም አዎ በዛ ነው የሚሄደው እና በጣም በህልም ምን አየ እዳው እንደ ተሰረዘ ማን ነው እንትን ማግሰኞ ይሁድ እዚህ ጋር ሰርቼ ሰኞ ማታ በህልም ይመጣና የሆነ ስብስባለበት ቦታ የሆነ ትንሿ ልጅ በጄሼ እኔ በአንተ ጉዳይ ቆየሁ ጣልቃ ገብቻ አለሁ አልክ። ከዛ ሳኞ ሲሆን አለቃ ማን ሆን እቃ የሚያረከበት ሰውዬ ጋ አምሳ ሁለት ሺ ብር ዕዳ ነበረን። ጠዋት እግሩ አሞት ነበረ ልጠይቁ እየደውል ሲደውል ሰላም ነው ወይ ስለው እግዚአብሔር ይመስገን ደህና፣ አንተ እያሰብክ ደወልክ አለኝ። ምን ነው ምናምን ሲል እዳ አለካለል አዎ እንዳት ከፍሎ ስራውን ቀጥሎ አለ ሰርዣ ያለ እዳውን አለ እዳውን ሰርዣ ያለ አለ ምንም

እዚህ ቸርች ነው ጸልየ ነበረ እዚህ እዚህ ቸርች ተጸልየው ነው መኪና ነው ፋይል ያነሳው ሰውየው የሆነ የሞታ መኪና ነበር የምንሄደው እባክህ የመኪና ልጆቹ መጥፎ ነገር ይከታል ብሎ ይቀየራ ሰውየው ነው የሄደውንም የሰረዘው መኪናውን ገዝተህ ነው እዳውን የሰረዘው አዎ ይችላል ይችላል አሁን ለእናንተ ልጸልይላችሁ አሜን ከባድ የፋይናንሻል ጠርመሳ ይስ እንዲሆነላችሁ ጸልያለሁ። አሜን። ቆጥራችሁም ማታቁትን እንድትቆጥሩ ጸልያለሁ። አሜን። ቆጥራችሁም ማታቁትን ቆረጥ ቆጠራችሁ። አሜን፣ በኢየሱስ ስም። ፕሮፌት፣ የሚገርም ድንቅ ምስክርነት ነው። የሆነላት ት ጫልቱ ትባላለች፣ ከዚሁ አዲስ አበባ ነው የሆነላት ከተወለደች ጊዜ ጀምሮ እናትና አባቷ ተለያይተው አባቷን አታውቅም ነበር። ለ18 ዓመት ማለት ነው። 18 ዓመት አባቷን በየቀኑ አባቷን ትናፍቅ ነበር። የሌሎች አባት ሲነሳ፣ ስለሌሎች አባት ሲሰማ በጣም ትሳቀቅ ነበር። አንድ ቀን ግን እዚህ ፕሮግራም ላይ ቀርታ አታውቅም። አንድ ቀን እዚህ ፕሮግራም ላይ ያምልኮ ፕሮግራም ላይ የተካፈለች ፕሮፌት አንድን አዋጅ አወጅክ። ከዚህ በኋላ የጠፋባችሁ ነገር አሁን እጃችሁ ይገባል፣ ዛሬ ታገኛላችሁ እያልክ ስታውጅ የሚገርመው አሜን፣ ዛሬ አባቴ ያገኘዋለሁ እያለች አብራት አውጅ ነበር። የዛሉ ቀን ማታ ደወለላት ስልክ የዛሉ ቀን ማታ ቀኔ ል ዲስኔ አ ዓመት ሙሉ አባት የለም ኢን በከላታቂውአ 8 ዓመት ሙሉ 8 መት ሙሉ አላቁ ከልጅነታችን ጀምሮ ነው ያጠፋ እኛ የእናታችን ዘመድጋ ነው የምንኖረው። አያቴጋ ማለት ነው። ከዛን ሲያድግ የሆነ ሰውዬ እዚህ አክስተሽን ትሆናለች እሷጋ ትኖሪያለች አለን። አመጣኝ ትምህርት ጀመርኩ። በቃ ስለ አባት ሳስብ ሳስብ፣ አሁን ደግሞ እሱ ደብረ ዘይት ነው ያለው። እዚህ አዲስ አበባ ነው ያ አባት አንታዋወቁም፣ ግን አላውቁም። አዲስ ብሾፍቱ እንደምኖር አላውቁም። እደውሎ ነገሮች ነው የአጎቴ ልጅ ብዙ ቦታ ነው የሚሰራው ነበረ። ከዛ በፊት ፈልጌ ነበረ እስኮላርሺፕ፣ አስራ ሁለተኛ ክፍል ጨርሻለሁ፣ ደርሶኛል። የአባት ፊርማ ካልሆነ እንጂ መሄድ አይቻልም ብዬ ዋሽቸው ነበረ እነሱ ማለት እንደምፈልጉልኝ ብዬ እዛ ሁሉም ዝም ዝም አሉት። እዚህ ጋር ብቻ ግን እዚህ መጣውና እዛ ቀን ፕሮግራም ላይ ነበርኩ ለሌላ ምስክር እዚህ ቆሜ ነበረ። እዛን የጠፋባቸው ነገር ታገኛለች ስለ አሜን ብዬ ገባው። ያ ጎዜ ልጅ ደወለልኝ። አባትሽ ማግኘት ትፈልጋለሽ ወይ አለ አባትሽ ማግኘት ትፈልጋለሽ ወይ አለሽ። አዎ አዎ አልኩት። ከዛ በቃ በቴሌ ጠላልፎ የኔ ስልክና የሱ የሱን አንድ ላይ አድርጎ አነጋገርን በቃ ከዛን ቀጠሮ ያስኩለት ቅዳሜ እዚህ መገናኛ መጣ፣ ተገናኘን። አገኘሽው? ምን ተሰማች? ታገኘው ደስ ነው ያለኝ ከዚህ በፊት አድገን እዚህ ስለደረስ ድረስ በኢየሱስ ስለሆን በቃ ደሱ ነው አለኝ። በህይወት መኖሩ ራሱ አንድ ነገር ነው ብዬ ደስ አለኝ እ ከኢየሱስ የሚበልጥ አባት ግን የለም። ክብር ለኢየሱስ ይሁን። ከልጅነቷ ጀምሮ አባቷን አይተዋታቅም እዚህ ሲጸለይ አሜን፣ ዛሬ አባቴን አገኘዋለሁ አለች። ማታ ያጎቷልች ደውሎ ከአባቷ ጋር አገናኛት። ከዛ በኋላ መገናኛ ተቀጣጥረው ከአባቷ ጋር ተገናኙ። እግዚአብሔር ከዚህም በኋላ ባለው መንገድሽ በኃይል እንዲረዳሽ ጸልያለሁ። ጨለማንና እንቅፋትን ከመንገድሽ ላይ ያነሳለሁ። በአንቺና በአባትሽ መካከል ያለው ህብረት የጠነከረ እንዲሆን ጸልኩ፣ በኢየሱስ ስም ተባረኪ። እሺ። 2015 ላይ ነበረ። ከሰፈርም ከቤትም ከሁሉም ቦታ እኔ ብቻ ነኝ በጌታ እሷ ጋር የምኖሩ ማለት ነው። ከዛ 2015 ላይ አክስቷ ሞተች። እሷም የአክስቷ ግቢ ውስጥ ነው የምትኖረው። የቀበሌ ቤት ነበረ። ከዛ በኋላ የናንተ የቤት እሷ ስትሞት የእናንተ አይደለም አይገባችሁም፣ ብሎ ከቤት አወጡት። እኔ ቅዳሜ እዚህ ወልኩት፣ ቅዳሜ ማታ መጥቶ ለጠፉበት። ከዛ እኔ እዚህ ወልኩት። በቃ ውዲ እየለቀቀማችሁ ትውላላችሁ፣ ሰኞ ትወጣላችሁ ከቤት ተብሎ ነበር። ከዛን እሺ ያሉ እነሱ ወጡ፣ በቃ መንገድ ላይ ወጣን። በቃ አዲስ አበባ ወዴት የሚገር ቦታ ይ ወጣን። ከዛ በኋላ እዚህ መጣውና ብሾፕ፣ ቤተሰባችን ሁሉም ነገር የምኖርበት ቦታ መንገድ ላይ ነው ያለ ያለነው፣ ጸልይልኝ አልኩት። ከዛን ይሄ አስደንጋጭ መንፈስ ነው፣ ወደ ቤታችሁ ትገባላችሁ አለኝ። ከዛን ገባን ጸለ የለ ከዛን በወጣንበት ጠር 22 ነበረ። ከዛን 2016 ላይ ነው ገባ ነው። በቃ ወደ ቤት ወደ ቤት ገባችሁ፣ ወደ ቤት ወደ ቤት። ክብር ለኢየሱስ። ተከራክሬን በቃ አሸነፍ ነው አሸነፉት። በቃ ገባ ነው ወደ ቤት፣ እናንተ ነው ብሎ ሰጥቶን ገባን። ክብር ለኢየሱስ ይሁን። ታምራቱ ይብዛልሽ በኢየሱስ ስም። ኢየሱስ ምን ሆነላት? እጅግ በጣም የሚደንቅ ተአምራት ነው የሆነላት። የዲፕሎማቲክ ሰርቪስ ፕሮግራም ላይ መታ ነበር። የዲፕሎማቲክ ሰርቪስ ፕሮግራም ስትመጣ ይህንን ማንትል ወስዳ ነበረ፣ መጎናጸፊያ መጎናጸፊያ ወስዳ ነበር። ለሁለት ወር ያክል እግዚአብሔር መኪና እንዲሰጣቸው ይጸልዩ ነበረ፣ ለሁለት ወር ያክል ይጸልዩ ነበር። ነገር ግን እጃቸው ላይ ምንም አልነበረም። እኔ ስራ አልሰራም ማለች፣ ባለቤቷ ብቻ ነው የሚሰራው። ነገር ግን እጃቸው ላይ መኪና ለመግዛት የሚሆን ምንም አይነት ብር አልነበራቸው ነበር። መጣች፣ ይህንን ማንትል ወሰደች። እጅግ በጣም የሚደንቅ ነው፣ በወሩ ባለቤቷ መኪና ገዛ። በወሩ በወሩ ባለቤቷ መኪና ገዛ። አም አልቀኔላዲም አልቀኔላዲስ ዲፕሎማቲክ ሰርቪስ መጣሽ ባለቤትች ጋር መኪና እግዚአብሔር እንዲሰጣች ጸልዩ ነበር ወደ እግዚአብሔር ለሁሉም ነገር ይጸልያል ለሁሉም ነገር አንዳንዱ ሰው ለብር አይጸልይም ለመኪና አይጸልይም ለቤት አይጸልይም ይላል ጣሪያ ለምን እንደሚጸልዩ መጽሐፍ ቅዱስ ምን እንደሚል ልንገራችሁ። የእለት እንጀራችንን ስጠን ተብሎ ይጸልያል። የሰማችሁ ነው። ለእለት ዛሬ የምበላውን ስጠኝ ተብሎ ይጸልያል። ምን ሆነልሽ? ሆነልኝ። በቃ ይሄን ከወደ ስር ደም ብሎ እንጸልይ ነበረ። እቤት አራት አመት ልጅ እንኳን ሳይቀር እንጸልያለን። ሁሌ በቃ በየማታው ሁሌ እንጸልያለን። ከዚህ በፊት እሱ መጥቶ ገዝቶስ ገፍቶ ተናግራል። መኪና ትገዛለህ ብዬው ነበር። እና በዛ አምነን በቃ እሱም አምኖ እኔም አምነን ነው። ምን ጸለው በየማታ እንጸልይ ነበረ። በወሩ መኪና ገዛ። ኢየሱስ ይችላል። ከዚህ በኋላ ተአምራት እንዲበዛላችሁ ጸልያለሁ። ነገርሽ ተከፋፍቷል። በኢየሱስ ስም ተባረኬ። ነገሮቻችሁ በኃይል ሲከፋፈቱ ያለ ስለተከታተላችሁን እናመሰግናለን የሄቨን ቲቪ የአራሰት አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ጠቀሙ ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000 በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያደርጉ እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያደርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞው እንዲደርሱ ውስጥ ደግሞ የደወል ምልክቱን ይጫኑ። ለበለጠ መረጃ እስክሪኑ ላይ በምትመለከቷቸው ስልኮች መደወል ይችላሉ። የምትመለከቱት ሄቨን ቲቪን ነው። አብራችሁን ቆዩ።